ሰላም ጤና ይስጥልን። የመስከረም 23 2018 የሰዓቱን ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ከሐምሌ አንድ ጀምሮ ጥያቄ ሲያስነሳ የነበረው የደሞዝ ጭማሪን በተመለከተ መልካም ዜና ተሰምቷል። የፌዴራል ሲቪል ሰርቪስ ኮሚሽን አዲስ የመንግሥት ሠራተኞች የደሞወዝ ጭማሪና የአበል ክፍያን በተመለከተ ለክልሎችና ለከተማ መስተዳደሮች ጥብቅ መመሪያ ሰጥተዋል። ኮሚሽኑ እንዳስታወቀው በትናንትናው ዕለት ይፋ ያደረገውን የደሞዝ እስኬል ሰንጠረዥ ለሁሉም የመንግሥት ሠራተኞች በስኬሉ ሰንጠረዥ መሠረት ከመቼ ጀምሮ ደሞዛቸው ተግባራዊ እንደሚደረግ በዝርዝር ገልጸዋል። ወደ እናንተ እናደርሳለን። እንዲሁም የገንዘብ ፍሰት ወደ ኢትዮጵያ የገባ ስለመሆኑም መግለጫ ወጥቷል። በዚህም ለሁሉም ማህበረሰብ በሚባል ደረጃ 50 ቢሊዮን ብር ብድር ሊሰጥ ስለመሆኑ ተሰምቷል። ይህንንም መረጃ ወደ እናንተ እናደርሳለን። ከቤትና ከመሬት ይዞታ ጋር በተያያዘም አነጋጋሪ መረጃ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ ይዘናል። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የፌዴራል ሲቪል ሰርቪስ ኮሚሽን አዲስ የመንግስት ሰራተኞች የደሞዝ ጭማሪንና የአበል ክፍያን በተመለከተ ለክልሎችና ለከተማ መስተዳደሮች ጥብቅ መመሪያ በዚህ ሰዓት ይፋ አድርጓል። የፌዴራል ሲቪል ሰርቪስ ኮሚሽን አዲሱ የመንግሥት ሠራተኞች የደሞዝ ጭማሪንና የአበል ክፍያ ከመስከረም ወር ጀምሮ ተግባራዊ እንዲሆን ለክልልና ለከተማ መስተዳደር ጥብቅ መመሪያ አስተላልፈዋል። የኮሚሽኑ ኮሚሽነር የሆኑት መኩሪያ ኃይሌ ለሁሉም የሲቪል ሰርቪስ ቢሮ ኃላፊዎች ባስተላለፉት መመሪያ የደሞዝ ማስተካከያ የተደረገው መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኞችን የኑሮ ጫና ስለሚያውቅ ነው ሲሉም አስረድተዋል። ኮሚሽነሩ በተለይ ለክልሎችና ለአንዳንድ አካባቢዎች በሰጡት ጥብቅ ማስጠንቀቂያ፣ ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኛ ደሞዝ መክፈል አለባችሁ ማለታቸውንም አያይዘው ገልጸዋል። ሲቪል ሰርቪስ ኮሚሽን ትላንት መስከረም 22 ቀን 2018 አዲሱን ሆነ የመንግስት ሰራተኞች የደሞዝ ስኬል ይፋ ማድረጉንና መረጃውንም ሙሉ ስኬሉን ወደ እናንተ አድርሰናል ያላያችሁ ካላችሁ መለስ ብላቸው መመልከት የምትችሉ ይሆናል እያልኩኝ በቀጥታ ወደ ሌላው መረጃ እናመራ። ለሌላው መረጃችን ከሐምሌ አንድ ጀምሮ ጥያቄ ሲያስነሳ የነበረው የደሞዝ ጭማሪን በተመለከተ መልካም ዜና ተሰምቷል። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በትምህርት ማሻሻያ የትይዩ ሽግግር ጥያቄ ያቀረቡ መምህራንን በሚመለከት መመሪያ አስተላልፏል። የከፍተኛ መምህራን ሁለትና ሦስት ደረጃ በመታጠፍ ምክንያት የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የትምህርት ማሻሻያ ሲያቀርቡ በትይዩ ወደሚቀጥለው ሳይክል ውስጥ ቢገቡም ምንም የደሞዝ ማስተካከያ አለመደረጉ ቅሬታ ማስነሳቱ ይገለጻል። ቅሬታው የተነሳው የሥራ ክብደት ምዘና ስራ ላይ ከመዋሉ ቀደም ብሎ የመምህራን ደረጃ እድገት መሰላል ዘጠኝ እንደነበርና ከሥራ ክብደት ምዘና በኋላ ግን ለመምህራን ተጠቃሚነት ሲባል ደረጃው ሰባት ከመሆኑ ጋር ተያይዞ የትምህርት ማሻሻያና ትዩ የደረጃ እድገት ችግር በመምህራን ላይ በመፈጠሩ ነው። ይህንንም ቅሬታ በማንሳት በኢትዮጵያ መምህራን ማህበር በኩል ለቀረበው የማብራሪያ ጥያቄ የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 30 ቀን 2017 ትምህርታቸውን ላሻሻሉ መምህራን የትዩ ሽግግር አሰራርን በተመለከተ ያስተላለፉትን ስኮላር የከተማና የከተማ አስተዳደሮችም እንዲደርሳቸው መደረጉ ደብዳቤው ያትታል። በተላለፈው ውሳኔ መሰረት እንደ አዲስ አበባ ከተማ አስተዳደር ይህ ስኮላር የሚመለከታቸው መምህራን በሙሉ በአገር አቀፍ ሥራ መዘና ደረጃ ወሳሰን መሰረት ከሐምሌ 1 ቀን 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 እንዲሁም 2017 ድረስ ቀጥታ ወደ ከፍተኛ መምህር ሁለተኛና ሶስተኛ ደረጃ ለማደግ በሂደት ላይ እያሉ ሁለት ደረጃው የታጠፈባቸውና ወደ ጎን ሶስት እርከን ከፍ ለተደረገላቸው ጥቅም ትምህርት ማሻሻያ ላቀረቡ መምህራን ብቻ ይሆናል። ሁለተኛ ከሐምሌ 1 ቀን 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን በሁለት ዲግሪ ትምህርታቸውን አሻሽለው ከ9 እስከ 12 ክፍል በሁለተኛ ደረጃ ትምህርት ቤት ከተመደቡ በደረጃ 17 ከፍተኛ መሪ ላይ በመሆንና ከመነሻ ወደጎን የሶስት እርከን ክፍያ ብር 15340 ሳይበልጥ ከመስከረም 1 ቀን 2018 ጀምሮ እንዲፈጸም እንዲደረግ ተቀምጧል። ሶስተኛ ከሐምሌ 1 ቀን 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን ከዲፕሎማ ወደ መጀመሪያ ዲግሪ ትምህርት በማሻሻል የደረጃ ለውጥ ያመጡ የከፍተኛ መሪ መምህራን ወደ ደረጃ 16 በትይዩ ስለመሸጋገር በመጀመሪያ ደረጃ ከአንድ እስከ 8ኛ ክፍል ተመድበው ሲሰሩ ከመነሻ ወደ ጎን የሶስት እርከን ጭማሪ ሳያልፍ ከመስከረም 1 ቀን 2018 ጀምሮ ብር 13998 ብር እንዲሆን ተወስኗል። ከላይ የተዘረዘሩትን የመምህራን የትምህርት ማሻሻያ ደሞዝ በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የሥራ መደብ ምዘና ደረጃዎች ምደባና የደሞ ስኬል መሠረት እንዲፈጸም የተወሰነ ስለመሆኑ ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ውሳኔው ለሚመለከታቸው መምህራን ብቻ በጥንቃቄ እየተረጋገጠ እንዲፈጸም ያሳሰበ ሲሆን ከተጠቀሰው ውጭ ለማይመለከታቸው ጥቅም መስጠት ተጠያቂነት እንደሚያስከትል መግለጹን ቲክፋ ኢትዮጵያ ከደብዳቤው ላይ ተመላክቷል። በሌላው መረጃችን ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክለት ገንዘብ የሚገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑን በዚህ ሰዓት የገንዘብ ፍሰት ወደ ኢትዮጵያ እየገባ እንደሆነ ካፒታል በመግለጫው አስነብበዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያን ጋር ባደረጉት ውይይት ላይ እንደገለጹት በአሁኑ ወቅት የተገኘ ያለው ገቢ 7.2 ቢሊየን የአሜሪካ ዶላር ብቻ ነውም ብለዋል። አቶ አቤሴኖ እንደገለጹት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም ብለዋል። የዲያስፖራው ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በዓመት ከ35 ቢሊዮን ዶላር በላይ ከረሚሰታ ገንዘብ ልታገኝ እንደምትችልም አሳውቀዋል። ከዚሁ ጋር ተያይዞም ባንኩ ለውጭ የሚኖሩ ኢትዮጵያውያን ያለውን ትኩረት ለማሳደግ በ2018 ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ አስታውቋል። በመጨረሻም ካፒታል ባገኘው አዲስ መረጃ መሠረት በመሬት ባለቤትነት ላይ የወንዶች ቁጥጥር ከነበረበት 27 በከፍተኛ ደረጃ ወደ 45 ከፍ ይላል። ይህ የሚያሳየው መሬት በሕጋዊ መንገድ ሲረጋገጥም እንኳን ቁጥሩ ወደ ወንዶች እየተዘዋወረ መሆኑን ነውም ተብሏል። ይሁን እንጂ ሴቶች በግብርና ውሳኔ አሰጣጥና በአስፈላጊነት የኤክስቴንሽን አገልግሎት ተደራሽነት ላይ ዝቅተኛ ተሳትፎ እንዳላቸው የገለጹ ሲሆን የጥናቱ ተመራማሪዎች የማኅበራዊ ደንቦችን የሴቶችን ተሳትፎ የሚገደቡ ዋና መሰናክሎች መሆናቸውንም አረጋግጠዋል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር ሼር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ